ቅዱስ ናዱ አምላክ አሜን እግዚአብሔር ይነግሮሙ ለህዝቡ በመጽሐፍ በዓለም ላይ የምትኖሩ ኦርቶዶክሳያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ ገብረመስቀል ሚዲያ ነው እግዚአብሔር በመጽሐፍ ህዝቡን ያስተምራል ይመክራል እንግዲህ መጻሕፍት መምህራን ናቸው መጻሕፍት ሊቃውንት ናቸው። ንባባቸው ያስተምራል፣ ትርጓሚያቸው ያስተምራል፣ ምስጢራቸው ያስተምራል፣ ታምራታቸው ያስተምራል። ይልቁንም ደግሞ የያዙት የታሪክ ስብስብ ያስተምራል። የቅዱሳን ታሪክ፣ ነገረ ክርስቶስ፣ ነገረ ማርያም፣ ነገረ ቅዱሳን፣ ብሉያት፣ አዲሳት፣ ሊቃውንት፣ መነኮሳት እነዚህ ሁሉ መጻሕፍት አስተማሪዎች ናቸው። ዛሬ ወደዚህ ሚዲያ ለመግባት የፈለግኩት ቅዱስ ያሬድ ኢትዮጵያዊ ይልቅ ግንቦት 11 ቀን የተሰወረበት ዕለት ስለሆነ የእሱን ክብረ በዓል ምክንያት በማድረግ በአዲስ አበባ ሀገረ ስብከት በደብረ ይባቤ ቅዱስ ያሬድ ካቴድራል እኔ በማገለግልበት ቦታ፣ የዚያ ቦታ ላይ ደብሩ ስብከተ ወንጌል ኃላፊ መምህር ነኝና ከግንቦት 8 እስከ ግንቦት 11 የአራት ቀን ታላቅ ጉባኤ ተዘጋጅቷል። በጉባኤም ደግሞ የተለያዩ መምህራን፣ የተለያዩ ዘማሪያን ከቅዱስ ፓትርያርኩ ጀምሮ እስከ ዲቃና ጳጳሳት፣ ጳጳሳት፣ የጲስቆጶሳት፣ የቃውንተ ቤተክርስቲያን መምህራን ሁሉም በአውደ ምሕረቱ እንዲገኙ ተጋብዘዋል። እሱን እንግዲህ በባኖሩ ላይ ሁላችሁም እያያችሁ ሀገር ውስጥ ያላችሁ በቦታው በመገኘት በውጭ ዓለም ያላችሁ ደግሞ በተለያዩ ሚዲያዎች በገብረ መስቀል ሚዲያ እንዲሁም ደግሞ በተለያዩ ሚዲያዎች የቅዱስ ያሬድ በረከቱንና ረድኤቱን እንድትሳተፉ እያሳሰብኳችሁና እየገለጽኩላችሁ የቅዱስ ያሬድ ታሪክ የልደት ታሪኩ አንደኛ፣ ከዚያ ቀጥሎ ደግሞ የደረሳቸው ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሴት፣ ምዕራፍ የሚባሉ አምስት መጻሕፍት አሉ። ከዛሬ ጀምሮ እስከ ግንቦት 11 ድረስ በአውደ ምሕረቱ ጉባኤውን እንዲሁም ደግሞ በገብረ መስቀል ሚዲያ የነዚህ ዜማዎች አሃዛቸውና ታሪካቸው የስራ አገልግሎታቸውን አጠር አጠር ባለ መልኩ እንመለከታለን። ለዚህም ዋቢ የሚሆኑ መጻሕፍት ናቸው። ዛሬ የምንማማረው መጻሕፍት ዋቢዎቻችን ናቸው። እግዚአብሔር ለሕዝቡ በመጻሕፍት ያስተምራሉ። እግዚአብሔር ለሕዝቡ በመጻሕፍት ያስተምራል። የትናንት አባቶቻችን ለምሳሌ አዳምን ብንወስድ አዳም በመጽሐፍ የተማረ አይደለም እግዚአብሔር አምላክ እንደውም የጽሑፍ ፊደላት የተጀመሩት በሄኖስ ጊዜ ነው ወደኋላ ነው እና ነገር ግን እግዚአብሔር ሲፈልግ በመጻሕፍት፣ ሲፈልግ በአይምሯቸው፣ ሲፈልግ ደግሞ ባይዋፋትና በአራዊት በኋና በተራራ በተለያየ መልኩ ያስተምራል። በአዲስ ኪዳንም ለገበሬው በግብርናው፣ ለቤት እመቤት በቤቷ፣ ለፈታዮቹ በሚፈትሉበት በመልህቅ በተለያየ መልኩ እግዚአብሔር ያስተምራል ማለት ነው። ስለዚህ ዛሬ መዝሙር 87 ቁጥር 6 ላይ መነሻ አድርገን እነጋገራለን። ምንድን ነው የሚለው? እግዚአብሔር ይነግሮም ወደ ሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል ይላል። መዝሙረኛው ልበ አምላክ ዳዊት ነው። እግዚአብሔር በመጽሐፍ ያስተምራል ይላል። እግዚአብሔር በመምህራን ያስተምራል ይላል። እግዚአብሔር በድንጋዮች ያስተምራል ይላል። እግዚአብሔር በውሃው ያስተምራል ይላል። እግዚአብሔር በአይዋፋት በአራዊት ያስተምራል ይላል። እግዚአብሔር በጊዜ ያስተምራል፣ በዘመን ያስተምራል፣ በክረምቱ ያስተምራል፣ በበጋው ያስተምራል፣ በጨለማው ያስተምራል፣ በብርሃኑ ያስተምራል ይላል። ስለዚህ እግዚአብሔር ይነግሮም ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ያስተምራቸዋል ይልና መጻሕፍትን ዓለማመንበብና በመጻሕፍት ዓለመማር ግን መጻሕፍትን ዓለመመርመርና መጻሕፍትን ዓለመከታተል ግን ጉድለት እንዳለው ደግሞ በዚህ ባሳለፍነው በዘመነ ትንሳኤ አይተነዋል። እንደው ባጭሩ ስንመለከት የክርስቶስ ትንሳኤ ሰዎችን ሲያወዛግባቸው አይተናል። አይደለ? ትንሳኤው ማለት ነው። ነገር ግን የክርስቶስ ትንሳኤ የሚያወዛግብ ነው ወይ? የክርስቶስ ስቅላት የሚያወዛግብ ነው ወይ? እንደገና ደግሞ የሚያጠራጥርስ ነው ወይ? ተስፋ የሚያስቆርጥስ ነው ወይ? እንደገና ደግሞ ግብታዊስ ነው ወይ? እንደዋ ፈሳሽ፣ እንደገና ደግሞ ድንገተኛ ደራሽ ነው ወይ? እንደዋ የፈሰሰ ይልቁም ደግሞ በድንገት የደረሰ ነው ወይ? ታሪክ የዘገበው መጻሕፍት የተናገሩት የሙሴ መጻሕፍትና ብሉይ ኪዳን በተለይ ደግሞ ጥሩ አድርጎ የዘገበው አይደለም ወይ? ስለዚህ እግዚአብሔር ለሕዝቡ በመጽሐፍ ያስተምራል የሚለውን ነገር ማየት የፈለግንበት ለዚህ ነው። ለዚህም ነው ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 24 ቁጥር 13 30 ባለው ሁለት ወጣቶች ኒቆዲሞስና ሉቃስ ሶስት ዓመት ሙሉ የእጁን ታምራት የቃሉን ትምህርት ሲማሩ የነበሩ እነዚህ ደቀ መዛሙርት ይልቁንም ደግሞ ኒቆዲሞስ በቀራንዮ ተገኝቶ ቅዱስ ስጋውን አውርዶ ከፍኖ ሽቶ ረይቶ ይገንዞ የቀበረ ነው። ሲቀብሩት፣ ሲገንዙት ዋንበሰ ሳይንቱ እግዚ ኢየሱስ አይኑን ከነፍስና ስጋውን ከለየ በኋላ ግልብጥብጥ አድርጎ አይኑን ምንድና ያለው እንደ ሰው ዝምላችሁ ትገንዙኛላችሁ ወይ? ቅዱስ እግዚአብሔር ቅዱስ አያል ዘተንሳ ሙታን ከሙታን ተለይቶ የተነሳ እያላችሁ ገንዙኝ እንጂ ብሎ ለኒቆዲሞስ ነግሮት የለም ወይ? መጽሐፍ ምን ይላል? እግዚአብሔር አምላክ ነፍስና ስጋውን በቀራንዮ ከለየ በኋላ ኒቆዲሞስ ሽቶ ይዞ መጥቶ ዮሴፍ ደግሞ ጨርቅ ይዞ መጥቶ ሁለቱም አጥበው ሲገንዙት አይኑን ግልጣ አድርጎ ዝም ብላችሁ አትገንዙኝ ብሏቸዋል ይላል። የቤተ ክርስቲያናችን መጽሐፍ ግብረ ሕማማት ማለት ነው። ታምረ ኢየሱስ የሚላል ታዲያ ለኒቆዲሞስ በሦስተኛው ቀን የተነሳ ብሎ ነግሮት እንዴት ግብታዊ ወይም ደግሞ እንደ ማዕበል በድንገት የመጣ ተመስሎ ኒቆዲሞስ እንዴት ተስፋ ሊቆጥ ቻለ? እንደገና ሉቃስም ደግሞ ክርስቶስ እንደሚነሳ አስቀድሞ ለሐዋርያት ነግሯቸዋል። ምንድን ነው ያለው? አስቀድሞ እንደሚነሳ ለምሳሌ በማቴዎስ ወንጌል ምዕራፍ 12 ላይ አመፀኛና አመንዘራ ትውልድ ምልክት ይፈልጋል፣ ሌላ ምልክት አይሰጠውም፣ ዮናስ በከርሳ አንበሪ ሶስት መዓልትና ሶስት ሌሊት አድሮ በሰላም እንደወጣ የሰው ልጅም በልበ መቃብር ሶስት ቀንና ሶስት ሌሊት አድሮ በሦስተኛው ቀን ይነሳል ብሎ ለነዚያ ሲያስተምር ቅዱሳን ሰምተዋል፣ ሐዋርያት ሰምተዋል። በሌላ መልኩ ደግሞ ኢየሱስ ክርስቶስ ራሱ በዮሐንስ ወንጌል ምዕራፍ ሁለት ላይ ንስትዎ ለዝንቱ መቅደስ ዋን አነሱ በሳልስት እለት ይህም ቤተ መቅደስ አፍርሱት በሦስተኛው ቀን አነሳዋለሁ ብሎ ለፈሪሳውያን ለአይሁድ ለከሳቾቹ ሲናገር ሐዋርያት በዋልበት በዋለበት እየዋሉ ባደረበት እያደሩ ይሰሙ ነበረ። ስለዚህ ምን አዲስ ነገር አለ? የተማሩት የተነገራቸው ሆኖ ሳለ ነገር ግን እንደ ውሃ ደራሽ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ተመስሎ የክርስቶስ ትንሳኤ ሰዎቹን እንዴት አወዛገበ ነው። በሶስት ቀን ያን የህንፃ ጉዳይ አይደለም ሰውነቴን ትገሉት አላችሁ ወደ መቃብርም ይወርዳል በሶስተኛው ቀን እነሳለሁ ነው። ያ ነው። ስለዚህ ምን ያወዛግባል ነው ምን ያወዛግባል? አስቀድሞም ተናግሯል። በብሉ ይችላል ለምሳሌ አሁን እንደ አንዳንዱ ስንመለከት መዝሙር ሶስት ላይ አንተ ሰከብኩ ሆኖንኩ ወተንሳይ እስመ እግዚአብሔር አንሳኒ እኔ ተኛሁ፣ ተነሳሁ እግዚአብሔር ደግፎኛልና ተነሳሁ እያለ ይልቁንም እግዚአብሔር እንዲህ አለ፣ ፈጽሜ ተኛሁ አንተ ሰከብኩ ሆኖንኩ ፈጽሜ ተኛሁ ደግሞ እግዚአብሔር ደግፎኛልና ተነሳሁ እያለ ትንሳኤውን ለዳዊት ነግሮታል። ይፈርም አይላፍ አይዘር እንደገና ደግሞ ዳዊት ለልጁ የተናገረውን እሱ ደግሞ በኢየሱስ መቃብር ላይ ለነበሩት ምንደኞችና አቀበተ መቃብር አስቀድሞ ተናግሯል እኮ ምንድ ነው በአራት መቶ ዘበኛ እንደሚጠበቅ አራት መቶ ዘበኛ ትንሳኤውን እንደማያስቀረው እንኳን አራት መቶ ዘበኛ፣ ቅዱስ ገብርኤል የሰላሙ መልአክ እንደማያስቀረው፣ መላእክት እንደማያስቀሩ፣ ሰይጣን ማስቀረት እንደማይችል የሰው ልጅ በኃይሉ የክርስቶስ ትንሳ ማስቀረት እንደማይችል አስቀድሞ ለልበ አምላክ ዳዊት ነግሮታል ተናግሯል ማለት ነው። ይህ ከሆነ የክርስቶስ መነሳት ምን ውዥንብር ፈጠረ? ሌላው ጊዜ የተነሳ ዚብሔር መዝሙራትን አንድ ላይ እግዚአብሔር ዛሬ እነሳለሁ አለ ሬስ ብሎ ዳዊት ተናግሯል። እንደገና በመዝሙር ልበ አምላክ ዳዊት በመዝሙሩ ምድን ያለው ነሳ እግዚአብሔር ወይ ዘረው ጸሮቱ እግዚአብሔር ይነሳ ጠላቶቹ ይበተኑ። ነሳ እግዚአብሔር ወይ ዘረው ጸሩ እግዚአብሔር ይነሳል፣ ጠላቶቹ ይበተናሉ እያለ ዳዊቱ በመዝሙር 131 ቁጥር 6 ላይ ምንድን ነው የሚለው? ተንስ እግዚኦ ውስተ ዕረፍት ከአንተ ወታ ቦተ መቅደስ ከአስቀድመህ አንተ ተነስ፣ ከአንተ በኋላ ደግሞ እናት ድንግል ማርያም ትነሳለች እያለ ቅዱሳት መጻሕፍት የክርስቶስን ትንሣኤ ተናግረዋል። ታዲያ የክርስቶስ ትንሣኤ ምን አዲስ ነገር አመጣ? ነው አሁን ቀለዮጳና መሉቃስና ኒቆዲሞስ እየተጓዙ በክርስቶስ ሞትና በትንሣኤው ተሳቆርተዋል። በዚህ ጊዜ ነው በመካከላቸው ተገይቶ መጽሐፍትን የማታስተውል ብሎ የነቀፋቸው። አያት መጽሐፍትን አለማንበብና አለመረዳት ያስነቀፋል። በእግዚአብሔርም በሰውም ባለ በታሪክ ደረጃም መጽሐፍትን የሙሴ መጽሐፍትን ያላነበባችሁ የሙሴ መጽሐፍትን ምን ይላሉ እንደምሰቀል ለምሳሌ የሙሴም መጽሐፍት እንደውንሰ ዘኍልቍ 22 ላይ ምን ይላል? ሙሴ እስራኤላውያንን 600,000 እስራኤላውያንን የኤርትራን ባህር ካሻገረ በኋላ እስራኤላውያን እግዚአብሔርን ካዱት። እንግዲህ ያው ነው ካዱት ማለት ነው። ትእዛዙን አላከበሩም፣ ህጉን አልጠበቁም፣ አስቸገሩ። ነዘር አመጣና ነደፋቸው። በዚህም ጊዜ ሙሴ ምን አለ? ጸለየ። ወደ ማን? ወደ እግዚአብሔር። ምን ብሎ ይቀርበላቸው እንደሚያጠፉ አንተ ታውቃለህ፣ አንተ ማሪ ነህና ይቀርበላቸው ብሎ ለመነ። ነዘሩን እባብ የሚመስል የነሐስ እባብ አመሳቅረህ አቁምና፣ እሱን እያዩ ዓላማ አድርግላቸው ማለት ነው። በዓላማ በዚያ የታመሙት ይድናሉ፣ የሞቱም ይነሳሉ፣ የተደፉትም ደግሞ ያው ይሆናሉ ብሎ ነገረው። በዚያ በነዘር እባብ ምስል፣ በነሐሱ እባብ እስራኤላውያን ድነዋል። እንግዲህ ነሐስ እባብ የተባለ ምሳሌው ለክርስቶስ ነው። ነዘረባብ የተባለ ግን ዲያብሎስ ነው። ዲያብሎስ እየነደፈ የገደላቸውን በነዘረባብ የተነደፉትን መድኃኒታችን ኢየሱስ ክርስቶስ በልሃስ እባብ አው ምሳሌ ሆኖ እዛ ጋር ናሱላ ተመሳቅሎ መስቀል መስሎ አድኗቸዋል፣ ተመስሎ አድኗቸዋል ማለት ነው። አሁን ባጭሩ 5500 ዘመን ዲያብሎስ የነደፋቸውን መድኃኒ ዓለም በቀራንዮ ተሰቅሎ አዳናቸው ማለት ነው። አይደል? ይሄ ነው። ስለዚህ እዚያ ላይ ተነግሯል፣ በመስቀል እንደሚሰቀል ተሰቅሎም ዓለሙን እንደሚያድን ማለት ነው። ሌላው ዘጸአት 14 ላይ ደግሞ ሙሴ በትርዩ አሁን ከፈለው ውሃው ግራና ቀኝ ተከፈለ፣ ተሻገሩ። ሙሴ የወልደ እግዚአብሔር ነው። ባህሩ የዓለም ነው። መስቀሉ ደግሞ የሙሴ በትር ደግሞ የመስቀል ነው ማለት ነው። እንደገና ባህሩ የሲኦል ነው ማለት ነው። ሲኦልም በርብሮ በመስቀል ተሰቅሎ ዓለምን እንደሚያድን ወደ መቃብር እንደሚወርድ ተነስቶ የትንሣኤ በኩር እንደሚሆን አስቀድሞ ተነግሯል ማለት ነው። ስለዚህ ለዓለም የክርስቶስ መነሳት ምን ውዝግብ አመጣ ነው እና ኒቆዲሞስ እና ሉቃስ በክርስቶስ ትንሳኤ ተስፋ ቆርጠው እኛ እስራኤልን ያድናል ይቤዣን ብለን አምነን ነበረ። ነገር ግን መኳንንቱ ካህናቱ ቃናቱ ይሙት በቃ ብለው ፈረዱበት። አይሁድም ገረፉት፣ አይሁድም ገደሉት። እንደገና ተቀበረ። ይኸው ከተቀበረ ሶስተኛ ቀኑ ነው። የተስፋ የመቁረጥ ቋንቋ ነው ወይም ቃል ነው። በዚህ ጊዜ ነው እሱ ተገኘና መጽሐፍትን የማታስተውሉ ብሎ ብሉ ኪዳን በሙሉ ስለ እሱ የተነገሩትን መጽሐፍት ነገረና አስተምሮ ሲነግራቸው ልባቸው ይቀልጥ ነበር። ለምሳሌ ኢሳያስ 53 ላይ ነሳደው የነወ ጾረ ህማመነ እሱ የእኛን መከራ ተቀበለ። እዚያን ጊዜ እኮ ግን አልተወለድም። ግን ምን አለ? መከራችን ተቀበለ። የእኛን መከራ ተሸከመ። ስለ ህዝቡ እሱ ራሱን አሳልፎ ሰጠ። ምንም አላጠፋም። እንደ በግ ሸላች ሲይዘው ዝም ብሎ እንደሚሸለትና ይልቁን ደግሞ በቢላ ሊታረድ ቢላውን የሚልስ በግ እንደዚያ መስቀሉ ተሸክሞ ቀራኑ የወጡ ዓለምን ያድን ዘንድ። አዎ ያ ደምግባቱ ሰውነቱ ውበቱ ለሰው ልጆች ሲል እነሆ ውበቱ ደምግባቱ ጠፋ እያለ ኢሳያስ እንኳ አስቀድሞ ተናግሯል አይደለም። አስቀድሞ ይህንን አላነበባችሁም? ይህንን አላስተዋላችሁትም? ይሄ ነው አለ። እንደገና ሰ እግዚአብሔር ሰ ንጉስ ውእቱ እምቅድመ ዓለም ገብረ መድኃኒት በማይከለ ምድር፣ በመዝሙር 77 ላይ እግዚአብሔር ስ ከዓለም አስቀድሞ ንጉስ ነው። አንድም እግዚአብሔርማ ከዓለም አስቀድሞ ንጉስ ነው። በማይከለ አለም መድኃኒትን አደረገ። ማይከለ ምድር የተባለችው ቀራንዮ ናት። በማይከለ ምድር፣ በቀራንዮ መድኃኒትን አደረገ። ኢየሱስ ተባለ መድኃኒት፣ መድኃኒተ ዓለም ተባለ፣ የዓለም መድኃኒት። ስለዚህ የዓለም መድኃኒት ብሎ መጣና ዓለሙን አዳነ። ይህ ያስበረገጋችሁ ምን ተስፋ አስቆረጣችሁ ብሎ አስተማራቸው ነው የሚለው። እንደገና ደግሞ በሉቃስ ወንጌል ምዕራፍ 24 ቁጥር 45 ላይ ደግሞ ለአስራ አንዱ ሐዋርያት ማዕድ ባርኮ መግቦ አስተምሮ የተቸነከረውን ግንባሩን፣ ደረቱን፣ እግሮቹን፣ እጆቹን አዎ ካስተማራቸው በኋላ በመዝሙር ሰላሳ አራት ላይ ቀነውን እደዊ ወእገሬ ወለቆ ሁሉ አይጽምቴ የሚለውን በልብ አምላክ ዳዊት የተነገረውን እንደሚቸነከር እንደሚገረፍ እንደሚሰቀል አስቀድሞ ልብ አምላክ ዳዊት መከራውን የተናገረውን ተረጎመላቸውና ጎኑን የተወጋውን ደረቱን፣ እግሮቹን፣ እጆቹን በቅንዋት የተቸነከረውን አሳይቷቸው የሚበላውን ነገር ባርኮ ካበላቸው በኋላ ወምዝ ከሰተልቦሙ ከመይለቡ መጻሕፍተ መጻሕፍትን ያስተውሉ ዘንድ ልባቸውን ከፈተላቸው፣ አይምሯቸውን ከፈተላቸው፣ ጆሯቸውን ከፈተላቸው፣ ህሊናቸውን ከፈተላቸው ነው የሚለው። ስለዚህ መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ተብሏልና የቅዱሳንን ታሪክ ነገረ ማርያምን፣ ነገረ ቅዱሳንን፣ ነገረ እግዚአብሔርን እንድናስተውል ነገረ ሰማይታትን፣ ነገረ ጻርቃንን እግዚአብሔር አምላክ አይምሯችንን ይክፈትልን እና ምንድነው የሚለው የትምህርታችን መሰረታዊ አላማ? መጻሕፍትን አለማስተዋል እንድንክድና እግዚአብሔርን እንዳናውቀው ቅዱሳን እንዳናውቀው ያደርገናል። ቅዱስ ያሬድ ለማየት ቅዱሳት መጻሕፍትን ማየት ግድ ይላል። እንደሆን እንመልከት እስቲ። ሌላው በማቴዎስ ወንጌል 22 29 ላይ ምን ይላል? መጽሐፍትና የእግዚአብሔርን ኃይል አታውቁምና ትስታላችሁ ብሏቸዋል። ለፈሪሳውያን መጽሐፍት፣ ለሰዱቃውያን መጽሐፍትንና የእግዚአብሔር ኃይል አታውቁምና ትስታላችሁ። የእግዚአብሔር ኃይል መጽሐፍት ምንድነው? እሱ እንደሚመጣ እንደሚወለድ፣ እንደሚያስተምር፣ እንደሚሰቀል፣ እንደሚሞት፣ እንደሚያድን ተነግሮ እንደገና ደግሞ በራሱ ፈቃድ እንጂ የሰዎች ኃይል የእግዚአብሔርን ኃይል እንደማይመጥን መጽሐፍትን አታስተውሉምና ትስታላችሁ ብሎ ነግሯቸዋል። በሌላ መልኩ ደግሞ በማቴዎስ ወንጌል ምዕራፍ 26 ቁጥር 56 ላይ የነቢያት መጻሕፍት ይፈጸሙ ዘንድ ነው አለ። በቃ አዎ፣ የነቢያት ለሐዋርያት ሲነግራቸው ምን አለ? እኔ እጀን አዎ አሳልፌ እሰጣቸዋለሁ። በእነሱ ፈቃድ አይደለም፣ በራሴ ፈቃድ እሰቀላለሁ። መንጋዎቹ ይበተላሉ፣ እኔ እያዛለሁ፣ እገረፋለሁ፣ እሰቀላለሁ። ይሄ የሚሆነው አላቸው፣ ይሄ የሚሆነው የነቢያት ትንቢትና ሱባኤ መጻሕፍት ይፈጸሙ ዘንድ እንጂ አዎ የሰዎች ኃይል፣ እኔ የፈጠርኩት ኃይል ከኔ ኃይል ስለሚበልጥ አይደለም። ነገር ግን በፈቃዴ ነፍሴን አሳልፌ ለመስጠት ስለ ወገዳጆች በዋጋ ልገዛችሁ አዳም በስግብግብነት ያመጣውን ሞት እኔ ደግሞ በትዕግስት ሄዋን በስግብግብነት ያመጣችውን ሞት እኔ በትዕግስት በቀራኔዎ መከራ ተቀብዬ ሕዝቡን አለምላድን የመጣውበት አላማ ነው። ይኸውም ምንድነው? አለሙን ለማዳን የመጣውበት አላማ ፈቃዴ ነው። ዘን ፈቃዴ ሰው ከፈቃዴ የተነሳ ሰውነቴን ለዓለም መስዋዕት አደርጋለሁ። መጻሕፍትን ስትመረምሯቸው እነዚህ ናቸው ይላል ሌላው በዚህ መጽሐፍትን ካላመናችሁ ትስህታላችሁ ይላል። የዮሐንስ ወንጌል ምዕራፍ 5 ቁጥር 47 ላይ የዮሐንስ ወንጌል ምዕራፍ 5 ቁጥር 47 ላይ መጽሐፍትን ካላመናችሁ ቃሉን እንዴት ታምናላችሁ? ቃሌን እንዴት ታም... መጻሕፍትን ካላመናችሁ ቃሉን እንዴት ታምናላችሁ? ቃሌን እንዴት ታምናላችሁ? መጻሕፍትን ማስተዋል ያስፈልጋል። መጻሕፍትን መማር ያስፈልጋል። መጻሕፍትን መመርመር ያስፈልጋል። መጻሕፍትን ካልመረመርን ችግር ነው። ለዚህን ምን አለ መሰቀሉን፣ መሞቱን፣ መቀበሩን፣ መነሳቱን እንደገና ሲነሳ ደግሞ የለበሰውን ስጋ ምንም ነገር ሳይቀር ይዞ እንደተነሳ ምታት እንዳይደለ ካስተማራቸው በኋላ መጻሕፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው ይላል። ስለዚህ መጻሕፍትን ካልመረመርን ታሪክ ለማወቅ ይከብዳል ማለት ነው እና ስለዚህ ሁላችንም መጻሕፍትን የምናስተውልበት የእግዚአብሔር አምላካችን መልካም ፈቃዱ እንዲሆንልን መልካም አይምሮ እንዲያድልን መልካም ፈቃዱ ይሆንልን። ብሉይ ኪዳን ላይ ሌላ ነገር እንመልከት እንዲላል መክብብ 12 ላይ ከዚህ ሁሉ በላይ ልጄ ሆይ ተግሳጽን ስማ። ብዙ መጻሕፍትን ማድረግ ፍጻሜ የለውም፣ እጅግን ምርምር ሰውነትን ያደክማልና። መጻሕፍትን ማድረግ ፍጻሜ የለውም። መጻሕፍትን መጻሕፍትን፣ መማር መጻሕፍትን ማወቅ እንጂ መያዝ፣ መሸከም፣ ማስቀመጥ ፍጻሜም እውቀትም የለውም። መጻሕፍት በመሸከም እውቀት አይመጣም። መጻሕፍትን በማንበብና ና በመምራን በመረዳት ነው ነ የሚለው። ሌላ ሕዝቅኤል 7 አስር ላይ የእሳትን ፈሳሽ ከፊቱ ይፈልቃልና ወጣ ነበር፣ ሺህ ጊዜ ያገለግሉት ነበር፣ እልፍ አይላፋትን በፊቱ ቆመው ነበር። ፍርድም ሆነ መጻሕፍትም ተገለጡ ይላል። እግዚአብሔር አምላክ መጻሕፍትን ይግለጥልን። መጻሕፍት ሲገለጡ እንደዚህ ነው። ሌላው ማቴዎስ 26 ላይ እንዲህ ከሆነስ እንደዚህ ሲሆን ሊሆን ይገባል የሚሉ መጻሕፍት እንዴት ይፈጸማሉ? መጻሕፍት የሚፈጸሙት ስናውቃቸውና ስንረዳቸው፣ መጻሕፍት እያነበብን እየተማርናቸው ስንሄድ ለእኛ ጠቃሚ ይሆናሉ ማለት ነው። በዚህ በሐዋርያት ሥራ 18 28 ላይ ኢየሱስ ክርስቶስ እንደሆነ ከመጻሕፍት እየገለጠ ላይሁድ በሁሉም ፊት በጽኑ ያስረዳቸው ነበር አያችሁ ማስተማር መጻሕፍትን እየገለጡ ነው መጻሕፍትን ካልሳንገልጥ ዝም ብለን ብናስተምር ትውልዱ አይረዳም እና ሐዋርያት ምንድን ነው መጻሕፍትን እየገለጡ እያስረዱ ያስተምሩ ነበር ነው የሚለው መጻሕፍትን ገልጦ አብራርቶ ማስተማር ግድ ይላል ማለት ነው ሌላው የሐዋርያት ሥራ 18:24 ላይ በወገኑ የእስክንድሪያ ሰው የሆነ ነገር አዋቂ የነበረ አጵሮስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወረደ፣ እርሱም በመጻሕፍት ዕውቀት የበረታ ነበረ ይላልዩ ጳውሎስ እኮ የሐዋርያት ስራ ምዕራፍ 9 ስንመለከት፣ ሳውል ይባል ነበረ። የምሁረ ኦሪት ነው። እንደውም የገማልያል ተማሪ ነው። ምሁረ ኦሪት ነው እና መጻሕፍትን በጣም ያውቃል ነገር በዚያም በማወቁ ለኦሪት ቀናተኛ ነበር ነው የሚለው። በማወቁ ለኦሪት ቀናተኛ ነበረ። ለዚህም ነው እግዚአብሔር አምላክ በመብረቅ ያስተማረው በጣም ምሁረ ኦሪት ስለነበረ መጽሐፍትን ያውቅ ስለነበረ። ለዚህም ነው በዮሐንስ ወንጌል ምዕራፍ ሶስት ላይ ለምሳሌ አሁን ጌታ ኒቆዲሞስን አንተ ምሁረ ኦሪት የአይሁድ መምህር ስትሆን ይህን እንዴት አታውቅም? ብሎ መምህር ነው፣ ምሁር ነው። ነገር ግን ጉድለት እንዳለበት ሲነግረው አይቀናል። ስለዚህ መጽሐፍትን ተምረን እንኳን ጉድለት አለ። ስለዚህ ለማወቅም ለማሳወቅም መጽሐፍትን መማር ያስፈልጋል። ሮሜ አንድ ላይ እንዲህ የሚል ቃል አለ። የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይለላይ ወንጌል ይሄ ነው። እንግዲህ መጻሕፍትን ማንበብ እስቲ ልድገሞ ይህን ቃል ምንድን ነው የሚለው? የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ተለዩ እንግዲህ ጳውሎስን በመብረቅ ለየና የራሱ አገልጋይ አደረገ። ሐዋርያት እነ ቅዱስ ጴጥሮስን ከአሳ ከመረብ ለይቶ፣ እነ ማቴዎስን ከገበያ ለይቶ፣ እነ ፊልጶስን ከመረብ ለይቶ የራሱ አገልጋይ አደረገ። መጽሐፍትን ስናነብ ሐዋርያት ከእናት ከአባታቸው ከስራ አገልግሎታቸው ከአለማዊ ህይወታቸው እየለየ የራሱ አገልጋይ አደረጋቸው እያለ ነው መጽሐፍ የሚነግረን ማለት ነው። ሌላው አንደኛው ሁለተኛ ቆሮንቶስ ምራፍ 3:15 ላይ ነገር ግን ይልና እስከ ዛሬ ድረስ የሙሴ መጻሕፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል ይላል። የትኛው ነው ሙሴ 40 ቀንና 40 ሌሊት ሲና አድሮ ጽላቱን ይዞ ሲመጣ ፊቱ እንደ ብርሃን ያበራ ነበረ። አይኑን ማየት ማን ነው? ፊቱን ማየት አልቻሉም፣ አይኑን ማየት አልቻሉም። ስለዚህ ሙሴን ምን አሉት? ሙሴ ሙሴ ተገልበ ብለና፣ ሙሴ ሆይ አይንህን በመጋረጃ ሸፍንልን፣ አንተን ማየት አልቻልንም ማለት ነው። ምንድነው? በሙሴ ፊት ላይ የነበረው የጽላቱ ክብር ነው። የጾሙ ክብር ነው። የሶያው ክብር ነው። ነገር ግን ሙሴ ሲሞት ያ ክብር ቀርቷል። ሰዎች ግን ከጽላት ጋራ አያገናኙ አይደለም። ሙሴ ያዘው ጽላትማ ለነዳዊት፣ ለዳዊት፣ ለነሰሎሞን ተሰጦ አይተነዋልን። በዳዊት ዘመን ወደ ኢሎፍሊ ወርዳ የኢሎፍሊን ጎራ አሸብረው አጵሎን የተባለ ዳጎን ቀጥቀጣው ታቦተ ጽዮን ስትመጣ ይተናል የሙሴ ጽላት እኮ አሁን እዚህ ጋር ግን ሙሴ ታቦቱን ይዞ አራቀንና አራሬን ጸልዮ ሱባኤ ይዞ ሲመጣ ፊቱ ከያዘው ከጽላቱ የተነሳ ይበራ ነበረ ፊቱ ስለዚህ ፊትክን ማየት አልቻልንምና ተገልበብለነ በመጋረጃ ፊትክን ሸፍንልን አሉ ያዘውን ጽላት አላዩ የበራውን የፊቱን ብርሃን ነው ስለዚህ አሁን አንዳንድ መናፍቃ ምን ይላሉ ያ መጋረጃ ገፏላሉ የተገፈፈው የሙሴ ጊዜያዊ ብርሃን ጽላት ይዞ የሱባኤው ብርሃን ነው፣ እዚያ ጋር የተገፈፈው እንጂ የያዘ የጽላቱ ብርሃን አይደለም። ስለዚህ መጻሕፍትን ስናነብ ሙሴ ጽላት ተሸክሞ ፊቱ እንዴት እንደበራ እናየዋለን ማለት ነው። ነገር ግን የሙሴ ብርሃንነት ጽላቱን እስከተሸከመ ድረስ እንጂ ከጽላቱ በኋላ ግን ያ ብርሃን ከእሱ ጋር አይኖርም። ይህን ማስተዋል መጻሕፍትን ስናነብ ነው የሚያስረዳ ማለት ነው። ሌላው ሁለተኛ ጢሞቴዎስ 3 15 ላይ ከህፃንነትም ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጻሕፍትን አውቀሃል ይላል። ከህፃንነት ጀምረ ከህፃንነት እንድገመ ይንንባ ከህፃንነትን ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጻሕፍትን አውቀሃል። ወላጆች እንጀራ ማብላት ውሃ ማጠጣት ልብስ ማልበስ አለማዊ ትምህርት ማስተማር ብቻ አይደለም፣ መንፈሳዊ ትምህርት ያስተምሩ ግድ ይላል። ለምን ከህፃንነት ጀምረህ ጥበብና እውቀት ፈሪሀ እግዚአብሔር ሊሰጡ የሚገቡ መጽሐፍትን አስተውለ ተምርሃልና ነው የሚለውና እንድንማር እግዚአብሔር ይርዳል። ሌላው ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 ላይ በነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ፣ ያልተማሩትና የማይጸኑትም ሰዎች ሌሎችን መጻሕፍት እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። አይ መጻሕፍትን ለጥቅማቸው ተረድተው ተምረው አውቀው የሚረዷቸው እንዳሉ ሁሉ ለጥቅማቸው፣ ለመጥፎ ጥቅም ደግሞ የሚያጣምሟቸው አሉ ነው የሚሆኑ ዛሬ መጽሐፍ ቅዱስን እያጣመሙ ይማልዳል የሚለውን ለምን እንደሚተረጎም ሳያውቁ ማላጅ ነው የሚሉ ይፈርዳል የሚለውን ለምን እንደሆነ ሳያውቁ እያጣመሙ ለጥፋታቸው የሚያደርጓሉ። ሌሎቹ ደግሞ በእውነት ተረድተው አስረድተው ለሕይወታቸው የሚያደርጓሉ ይላል። ለሕይወታችን እንድናደርገው የዚያሬ አምላካችን መልካም ፈቃድ ይሆንልን። የመጨረሻው ራእይ ሃያ ቁጥር 12 ላይ ሙታን ታናናሾችንና ታናናሾችንና ታላላቆች በዙፋኑ ፊት ቆመው አየው። መጻሕፍትም ተከፈቱ። ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጻሕፍት ተጽፎ እንደነበረ አዎ፣ ሙታንም በመጻሕፍት ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ ይላል እግዚአብሔር አምላክ። እንግዲህ በመጻሕፍት እንድናስተውል የአምላካችን እግዚአብሔር መልካም ፈቃድ ይሁን። ስለዚህ መጻሕፍትን እንመረምራለን። ቅዱስ ያሬድ ማነው ወደሚለው፣ እንግዲህ ለሶስት ለአራት ቀን የቅዱስ ያሬድን ታሪክ እንመለከታለን። አንድ ነገር እኔና ትምህርታችን እንጨርስ። ያሬድ ኢትዮጵያዊ ቅዱስ ያሬድ ሚያዝያ አምስት ቀን የተወለደው ኅዳር ስድስት ቀን ወደ ሰማይ ተነጥቆ ከመላእክት ጋራ የዘመረው ታኅሣሥ ሰባት ቀን ጸዋትወ ዜማው ለኢትዮጵያ፣ ለዓለም በፈቃድ እግዚአብሔር በእግዚአብሔር ፈቃድ አገልግሎት እንዲውልለት የተደረገ ጻድቅ ያሬድ ማለት ሙራድ ረዴት ማለት ነው። ትውልዱ ከካህናት አክሱም ነው። በአጼ ካሌብ ዘመነ መንግስት መዝገበ ክብር በምትባል መንደር አዳም በሚባል የይሳቅ ልጅ ነበር ከሌዊ ወገን የሆነች ታውክለያ ክርስቲና የምትባል ሴት አግብቶ ህዝበ ቀድስ ተብሎ የአክሱም ገበዝ ሆኖ ሲኖር ወንድ ልጅ ወለደ። ስሙንም ድጓ አለው። ድጓ ማለት አባቶችና እናቶች ወገባቸውን የሚያደገድጉበትና የሚታጠቁበት ረጅም መቀነት ነው። ስለዚህ ከሌዊ ወገን የተገኘ ሲሉ ድጓ ብለውታል። ድጉ ለወንድ ድጓ ድጓ ለሴት ነው። ድጓ ዝርዝሩ ለታውክለያ ነው። ይቀጥላል። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሸር አድርጉ። ከነገ ከግንቦት 8 ጀምሮ እስከ ግንቦት 11 ድረስ በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን በጣም ታላቅ ጉባኤ ባነሩ እልክላችኋለሁ አለ። በዚያ ቦታ ላይ የሚመቻችሁ ተገኝታችሁ መማርና ታቦቱን ማክበር፣ በውጭ ዓለም ያላችሁ ደግሞ በሚዲያዎች በመጠቀም የቅዱስ ያሬድን ታሪኩንና ገድሉንና ታምራቱን እንድትሳተፉ አሳስባችኋለሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክና ሸር አድርጉ። ነገ ታሪኩን እንጨርሳለን። ከዚያ ዝማሬ መዋሲት፣ ዱጓ፣ ጾመ ዱጓ፣ ምዕራፍ እነዚህን አጠር አጠር አድርገን ከ15 ደቂቃ ባልበለጠ አሳያችኋለሁ። ምንድን ነው ለምሳሌ ድጓው ጥቅሙ ምንድን ነው? ዝማሬው ጥቅሙ ምንድን ነው? መዋሴቱ ጥቅሙ ምንድን ነው? ምዕራፉ ጥቅሙ ምንድን ነው የሚሉትን አጫጭር ታሪክ እናያለን። ሰላም እግዚአብሔር ከሁላችን ጋር ይሁን።